በመጀመሪያ ሀይምዬ የኔ ቆንጆ የኔ ቅመም፣ ዛሬ በጭራሽ አዝነሽ ተከፍተሽ እንዳላይሽ በቃ ፏ ብለሽ እንዳይሽ ነው የምፈልገው። ማታ ደቅ ብለሽ ቆንጅዬ ፏ ፈሽ ብለሽ በሳቅ በፈገግታ በጨዋታ ነይለን። ማርያምን ትላንትና በጣም በቃ ከፍቶኛል። ምክንያቱም እሷ በጣም በቃ ተሰምቷታል፣ ታውቃላት እምደብሯታል ምናምን ነገር ያው አንዳንድ ጊዜ እንደ አመለካከታችን ነው ማለት፣ ቆም ብለን ብናስብ፣ ያው ሀይሚዬ በማወቅም ቢሆን ባለማወቅ ራሷንም እየጎዳች ነው ያለችው። እሷ ትናንትና አዝናለች ተክዛለች። ብሩኬ ደግሞ ፏ እያለ ነበር፣ ነይ እንመቻችም እያለ ነበር። ስለዚህ እዛ ጋር ደግሞ ማነው ተከፍቶ የነበረው ሀይምዬ ናት። ትላንትና በትላንትናው ቃል አዋ ቃለው ሰሞኑ ብሩክ የነበረ የተከፋው ግን፣ አሁን ደግሞ ይውጣላት አይነት ነገር ነው መሰለኝ ምንም አልመሰለውም። ትላንትና ብቻ ቢያንስ ሁለቱም ተከፍተው ከምናያቸው እንኳን እሱ ደስተኛ ሆኖ አየ ነው፣ እሷም ደግሞ ዛሬ ደስተኛ ሆናለን ትመጣለች ብዬ ተስፋ አደርጋለሁ። ሀይምዬ መከፋት አያምርብሽም። አንቺ የሚያምርብሽ ሳቅ ጨዋታ ነው፣ ደስታ ነው የሚያምርብሽ። በጭራሽ መከፋት አያምርብሽም። እና ውዶቼ፣ ማሮቼ፣ ፍቅሮቼ አንድ ነገር ሼር እየተደረገ ነው እና እሱንም አንድ አንድ ነገር ልበላችሁ ብዬ ነው። ሀይሚና ብሩኬ እናንተ ብቻ ትንሽዬ ክፍተት ፈጠሩ እንጂ የሚያሰፋላችሁ በጣም ናፍ ነው የሚያሰፋላችሁ በጣም ብዙ ነው። እናንተ ብቻ ትንሽዬ ክፍተት ፍጠሩ። አያችሁ፣ ዛሬና ትላንት ብቻ ስንቱ ትወራ፣ ስንቱ ተባለ፣ ከሀገር ውጭ ነው ተባለ። እኔ የሚገርመኝ አረ፣ ሀገራችንን አታውቃትም እንዴ? አረ አዲስ አበባ ዞር ዞር ብላችሁ እንዴት የሚያምር ሀገር እንደሆነ፣ እግዚአብሔር የማንንም ሀገር የምታስነቃ ሀገር ሆናለች ሀገራችን። በጣም ነው የምታምረው፣ እውነቴን ነው የምላችሁ እና የሆነ መዝናኛ ፎቅ ምናምን ያለና ያንን አይተው ከሀገር ታለ አይነት ነገር ተወራ እና ዋናው ይህንን ቅድም አውርቼበታለሁ። ግዩን አንድ ነገር አለ። እሱ ምንድን ነው? ከፋፊ ጋር በነገራችን ላይ እኔ ፋፊን በህይወቴ በጣም የምጠላት ሴት ናት። እኔ አልጠለሁንም ከእሷ ህይወት የሚቀነስም ይጨምር ነገር እንደሌለ አውቃለሁ። ብጠላትም ምንም እንደማታመጣ አውቃለሁ። የምጠላባት ምክንያት ደግሞ የራሴ ምክንያት አለኝ። የራሴ ምክንያት ብቻ ሳይሆን ሃይምዬን ለማናደድ እሷን ለማስከፋት አክት ስታደርግ በነበረው ነገር ገና በፊት ነው ምጠላት በፊት በቃ የሃይሚን ደስታ ለማበላሸት ብዙ ትጥር ነበረ። ውስጥ ውስጡም ትሄድ ነበረ። በቃ ይሆናል አደለ ብሩኬ የእሷ ነው እንዲባል እንዲወራ ታደርግ ነበረ። በጣም ብዙ ጥረት ታደርግ ነበረ የሃይሚን ደስታ ለማበላሸት። አስታውሱ ከሆነ በዛ በዛ ነው የጠለዋት። እንዲ ኔፋፌን አላቃት አታቀኝ። በምንም ለጠላት አልችልም። የጠለዋት ግን በሃይሚዬ እና በሃይሚዬ ብቻ ነው። ስለዚህ በሌላ ምንም ምክንያት የለኝም እና አሁን ደግሞ በቀደምም እንደዚሁ ከፋፊ ጋር የተያያዘ ነገር በጣም ረጅም ኮሜንት ሰጽፎልኛልና ያችን ልጅ ራሱ ሌላ ቦታ ጻፊ ምናምን ብዬ እንትን ብያታለሁ። ግን እሷ ብቻ አይደለችም፣ በጣም ብዙ ሰው እያዘዋወረው ነው ይሄን ነገር ማለት ነው። በጣም ብዙ ስለፋፊ፣ በቃ ከፋፊ ጋር እንደሆነ ምናምን፣ አረብቻ እንድቦጠንቀጥ ነው ብዙ ነው። እኔ ግን ማውራት አልፈልግም፣ ምክንያቱም ሁሉም የተቀነባበረ ወሬ ስለሆነ ማለት ነው ምናልባት እኔ ከሀይሜ በፊት ሊኖር ይችላል። ገቧችሁ ከእሷ ጋር ምንም ግንኙነት ሊኖር ይችላል። ግን እኔ በሀይሜ ላይ ብሩኬ ስህተት ይሰራል ብዬ ማለት ሀስቦበት አውቆ ምፈልጎ ምናምን ነገር ያደርገዋል ቢያደርግ እንኳን እሷ እንደዚህ ስትሆን ይቅርታ ይጠይቅ ነበር ብዬ አስባለሁ። እና ግን ያው ታዋቂ ስትሆኑ አንዳንዴ ታዋቂ መሆን በጣም ያስጠላል እንደ የምልበት ነገር አለ አንዳንዴ ምክንያቱም ከፋፊ ጋር እንዲሆኑ ከፋፊ ጋ እንደዛ ሆኖ ከፋፊ ጋ የቆየውን የዛሬ ስንት አመት ፎቶ እያወጡ ፖስት እያደረጉ ነው፣ አሁን ላይ ማለት ነው። አይቼዋለሁ ብዙ ቦታ ፖስት ተደርጎ ውሽሜ ምናምን እየተባለ ማለት ነው። እና ይሄ ፎቶ የቆየ ነው፣ ምናልባት የቆያችሁ ልጆች ታቁ ይሆናል። ወይም ደግሞ ካይሜና ከብሮክ ጋር ካመት በላይ እንግዲህ ሁለተኛ አመታችን ይዘናል። ከዚህ በላይ የቆያችሁ ልጆች ካላችሁ ሀኪር ታቁታላችሁ። ለእናንተ አይደለም ግን፣ አዳዲስ ኦዲንሶች ሀይሚና የብርኪ ኦዲንሶች ምናምን ካላችሁ አዳዲሶች ይሄ ፎቶ ከአመት ከአመት የሆነው አይሆነውም፣ ሰባት ወር ስምንት ወር ይሆነዋል። በጣም ብዙ የተወራበት፣ በጣም ብዙ የተባለበት ፋፊ በጣም ብዙ የተሰደበችበት፣ በጣም ብዙ ውስጥ የገባችበት በተሰደበችበት ምክንያት ይህ ሁሉ ነገር የተባለ ብዙ ነገር ብቻ ተብላለች፣ ተሰድባለችም ተረግጣለችም። ይሄ ፎቶ ብዙ ብዙ ብዙ የተደረገችበት ፎቶ ነው እና አዳዲሶች እንዳትሸውዱ ይሄ የቆየ ፎቶ ነው። አንዳንድ ሰዎች ሼር እያደረጉ ስላየሁ ነው እና መቼም መቼም ቢሆን ጨረቃዎች አንድ እንደሚሆን አምናለሁ። ሀይሚዬ፣ ከምንም በላይ ዛሬ ደስተኛ ሆነሽ እንድትመጪ ነው የምፈልገው። በቃ በጭራሽ ተከፍተሽ ማየት አልፈልግም። ዛሬ ደስተኛ ሆነሽ ቪዲዮ እንድትሰሪልን ነው የምፈልገው። የምር ትላንትና እኔ በጣም ነው የከፋኝ። ራስሽን በቃ የተበደልሹ የተጎዳሹ፣ የምታውቂው አንቺ ነሽ። ግን ካነጋገርሽ ምናምን ተነስቶ ሰው የፈረደው አንቺ ላይ ነው። ካነጋገርሽ የተረዱሽ በጣም ትንሽ ናቸው። ግን ደግሞ ሀይሚዬ ፏቤ በቃ በቃ ፏቤ፣ ፕራንኩን ፕራንክም ከሆነ በቃ ፕራንኩን አቁሙ በቃ ይበቃል። ከዚህ በላይ ትንሽ ነው ለነገሩ። ቆይ ስንት መሰላችሁ? ብሩኬ ሶስት ሺህ ቀርቶታል ሶስት ሺህ ቀርቶታል ሀይምዬ ኦልሬዲ አንድ ሺህ ቀርቷታል ግን አንድ ሺህ አይሞላም። ያው እሱ ፊት ለፊት ሲታይ አንድ ሺህ ስለሚያሳይ ነው እንጂ አንድ ሺህ አይሞላም የሚቆየው። ቻናሏን ሼር ሼር አድርጉ እስኪ እሱም ሶስት መቶ ይግባ እሷም ሁለት መቶ አምሳት ትግባ እና ከዛ በኋላ ሁሉም ነገር ያበቃል ብዬ አስባለሁ። ዛሬ ወይ ነገ ሰላም እንደሚፈጥሩ እኔ ትልቅ ተስፋልኝ። ዛሬ ወይ ነገር በቃ ከዛ ውጪ ቡቡዬ ደግሞ እባክህ እልህ ውስጥ አትግባ። ተረጋጋና ሲጀመር፣ ሀይ ሚዬን ሴት ናት እሷ። ስለዚህ ምንም አንተ ባላሰብከው መንገድ አስከፍታት ሊሆን ስለሚችል በቃ ምን ችግር አለው? አባብላት። ምን ችግር አለው? ከጎኑ ሆኖ እቅፋት በቃ እስኪ ቅመሜ በቃ ጥፍጭ ሊሆን ይችላል። ሳላቅ ብለህ በቃ እሺ፣ ቅርጣ ጠይቃት። ምን ችግር አለው? በቃ ተቃቀሁ እስኪ። ሀይ ሚዬም ደግሞ ምንድን ነው እኛ ኮ ከካሜራ ፊት ለፊት አላልንም። ያይሽውን ነገር ካሜራ ላይ አምጪ አላልንም እኮ ካሜራ ምን ያደርግልናል? እኛ ዋናውን የእናንተን ሰላም ስለሆነ የምንፈልገው፣ እኛ ካሜራ ላይ አምጪው አላልንም። ካሜራ ላይ ሳይሆን ከካሜራ ጀርባ አሳየው፣ ይኸውልህ በይው። ከካሜራ ጀርባ አውሩ፣ አውሩበት ችግሩን። በንግግር የማይፈታ ምንም ነገር የለም እኮ። የማየው ምንድን ነው? አንቺስ ለምን ትከፍያለሽ? ለምን ትጎጃለሽ? ፍልፄ ደግሞ አስታርቅ እንጂ ሃይሚን አቅፈ ይዛ ቁጭ እንዳትል ዋ፣ ዋለህ ምክንያቱም ብሩኬ ልውስጥ ገብቷል። ብሩኬ ልውስጥ የገባው ደግሞ? ለኔ ሳትነግረኝ ለምን ከሱ ጋር ሄደች ብላ ነው ብሎ ነው። ስለዚህ አንተ ነገሮችን ማብረድ አለብ። አንተም እንዳንድ እሹ ስለሆንክ ማለት ነው።